ከመውደድ የተነሳ ዓይን ሁሉ ያስቀኛል እንደምትለው አብሮ ሲስቅ ነው። ስለ እኔ ነው ያወራሽው። መቼም ገንዘብ አይደለም ከናሳባ ውሰደው ሳትለው ውሰደው። እኔም የአዲስ አበባ ልጅ ነኝ። እንግዲህ ባለፈው ጊዜ በጤና ላይ በነበረው ጊዜ ለተሰማችሁ ስሜት እጅግ በጣም አመሰግናለሁ። ለመቄዶንያ በራሴ ስም መቶ ሺ ብር እሰጣለሁ። ወሰደባችሁ። ከዚህ በላይ መውሰድ የሚገዛ ካለ ይግዛ። ነ እንግዲህ ነፃነት ወርቅነህ እጅግ ተወዳጁ ነፂ በኢትዮጵያ ሲኒማ የቴሌቪዥን ታሪክ የራሱን የሆነ አሻራ ያስቀመጠ ነው። ሕፃን አዋቂ ሁሉም የሚወደው ነው። መቄዶንያ ለሚያስገነባው ለዚህ እንግዲህ አጠቃላይ የገቢ ማሰባሰቢያ እዚህ ቁጭ ብሎ ገንዘብ ማሰባሰቡ ሳያንስ አንድ መቶ ሺህ ብር እንደው በረከት ብሎ የሚያስፈልገው ነው። ይቀጥላል፣ ይቀጥላል። ምስጋና ናት መልስ ትመለሳለመፂ በጣም ጤናህን፣ አሁንም ፈጣሪ በቃ ጨምሮ ጨማምሮ ስጠ። የእውነት በጣም ብዙ ሰው ካለ ደስታ በቃ ነፂን ፈልገን ብዙ ብዙ ምናይ ሰዎች አለ የሆነት ነፂን እንወድሃለን እናከብረን። እንመኝለት ለነፂ ረጅም እድሜ ከጤንነት ጋር ተመኝለት። እኔም ነፂዬ ላይ እንግዲህ መጨመር ምፈልገው ነገር አለ። እሺ ነፂዬ፣ በጣም ነው የምንወድ፣ በጣም ነው የምናከብር። የኢትዮጵያ ሕዝብ በሙሉ በጣም ነው የሚወድ፣ ሕፃን አዋቂ፣ ሁሉም የምትሰራቸው ስራዎች በሙሉ መሬት ጠብ የሚሉ አይደሉም፣ አስተማሪዎች ናቸው። ሁሉም አንተን ለማየት ይጓጓል፣ ዓይናቸው፣ ጥርሳቸው፣ እጃቸው አንተን ለመስማት ላይክ እንደ አባባ ተስፋዬ እንዴት ነው በልጅነታችን ለማየት ሰፍ እንደምንለው የሱን ያህል ክብር ያለው እይታ ስላለክ አሁንም ደግሞ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚዬ ማርያም ልጄ ናዝሪቱ ኢየሱስ በእድሜ በጤና በሰላም በፍቅር ያኑርክ። የዚህ ሁሉ ሰው ስብስብ በሙሉ እድሜና ጤና ይስጥልህ። እድሜ ረጅም እድሜና ጤና ካሰብከው፣ አመሰግናለሁ በጣም። ይቀጥላል፣ ይቀጥላል። ሶል ሰለሞን አስመላሽ አለ፣ ጄሪ አለች፣ ዮኒ ቬጋስ አለ፣ ሴፉ ፋንታው ሴፍሻ አለ፣ ቢኒያም አለ አዳና አለ። እኔ ያለው እንግዲህ ምን ትላላችሁ? እናንተስ፣ በመላው ዓለም የምትገኙ ምን ትላላችሁ? ምን ትላላችሁ? እስቲ እየጠበቅን ነው። በየትም ዓለም ያላችሁ ስልኮቻችሁን እየጠበቅን ነው። አሁንም እንደዚህ በጣም የምትወዷቸው የምታከብሯቸው የኪነጥበብ ባለሙያዎች መገኛቸው እዚህ ነው። ስለዚህ እነሱ ለሰጧችሁ ደስታ እናንተ በምላሹ ከዚህ ሰዓት ጀምሮ እየደወላችሁ ማበረታቻ ነው የምትሰጡት። ይሄን ሁሉ ዓመት ለእናንተ ሲሉ ለፍተዋል። ስለዚህ ስልክ እስኪመጣ አይደርቅም፣ ጨዋታ አለ፣ ሳቅ አለ። ለምሳሌ ሶል ይሄን ሁሉ ዓመት ቴሌቪዥን ፕሮግራም ሲመራ ያጋጠመው ብዙ ነገር ይኖራል አይደለ? በጣም ረጅም ዘመን የሰራ ሶል ኢትዮጵያ ቴሌቪዥን እንደው ከፈለ እንደፈለግ ፈገግ ላይ ቢሆን ነበር። እኔ ስለማላውቅ ነው የዞርኩት። መፈንቅለ መንግስት ምንድን ነው? ዮኔ ይኛለን ይላልሽ ሰልይ ተደናግጧል ሰው ሁሉ። በኋላ መፈንቅለ መንግስቱ እንደከሸፈ ትንሽ የአዲስ አበባ ከተማ ህዝብ ተረጋጋና የዜና ክፍል ኃላፊ ነብሱን ይማረውና ጌታቸው አሰፋ የሚባል ሪፖርተር ነበር። ውጣና እዚ አካባቢ ማዘጋጃ ቤት አልነበር እዚ አካባቢ ወጥተ ኢንተርቪው ስራ ሰው ምን ተሰማው ምናምን መፈንቅለ መንግስት በመክሸፉ ተብሎ ወጣና፣ ካሜራ ይዞ እዛ ጊዮርጊስ ቤተክርስቲያን አስደግፎ፣ አንድ የሚያልፉ ሰውዬ ጠራቸውና፣ ጤና ይስጥልኝ፣ አቁማቸው። ምናለ ካሜራ ተተክለ፣ ጤና ይስጥልኝ እንደምን ብል፣ እግዚአብሔር ይመስገን ልጄ። የትናንትናው መፈንቅለ መንግስት ለመክሸፉ ምን ተሰማዎት? ተሞከረ እንዴ? ያኔ ቲክቶክ የለ፣ ፌስቡክ የለ ምንድን ነው? ምንድን ነው? ስልክ ነው ስልክ ነው። ይደውል ይደውል የሆነ እየደወለ ነው። እኔም ጠብቀን ያሉኝ አሉ። ጠብቀን አሉ። እኔ እ ራሳቸው ናቸው እነዚህ፣ የቀጠልኳቸው ነው። ሶልዬን እያያችሁት ነው። በመላው ዓለም እንግዲህ ለረጅም አመታት ሲያዝናናችሁ የነበረው ድምፅ ነው። የምትወደው ድምፅህ በጣም እንደሚወደድ ታውቃለህ። ልዩ ነው። የእውነት በጣም ብዙ ሰው ነው የሚወደው። የእውነት ይቅረብ ለጨረሳ ሶልን ይቅረብ።